ውድ ቤተሰቦች ይሄ ድራማ ተጀመረ ይላቸዋል። እንግዲህ ብጥብጥ አምሮኛል ማለት ነው። እንደኔ ማን ነው ብጥብጥ ያማራው ማለት ነው። የአብርሽ እንግዲህ ቤት ተሰርዘዋል ማለት ነው። ፋድ ለፍቅር ቤት ገዝቶላታል ማለት ነው። የኛ ልጆች ደግሞ አብርሽና ሮታ ማለት ወደ አገራቸው ሲመለሱ ለየት ባለ ሰብራይዝ ማንም የላየው፣ ዋው እንዴት ደስ እንደሚል ሰብራይዝ። እንግዲህ ሰብራይዙ ለማ ከማን ነው ካላችሁኝ፣ ከፍቅርና ከፈዋድ ማለት ነው። ለየት እያለ ሰብራይዝ አላቸው ማለት ነው። እንደውም ዱባይ ላይ ብዙ ሰብራይዝ ተደርገዋል፣ ብዙ ተዝናንተዋል፣ ብዙ ተጫውተዋል። እሱ ግማሹን የማይደርስ እንግዲህ ፍቅርና ፈዋድ ያዘጋጁት ሰብራይዝ በጣም ይለያል ማለት ነው። እንግዲህ ወገባችሁን እሰሩልኝ ማለት ነው። ሰሞኑን ብጥብጥ በብጥብጥ ሊሆን ነው። ዩቱባን ድግሯ ልትቆም ነው። በዚህ አጋጣሚ እንግዲህ አብረሽ ወገብህን ሰር ማለት ነው። እንግዲህ ሁለት ድግስ አለብህ። አንደኛው ደረጃ ሩታ የ200 ሺህ ልትገባ ነው። ሲቀጥል ደግሞ ፍቅር 200 ሺህ ልትገባ ነው። በአፍህ ነው ደግሞ እኔ ነኝ ማከብርላቸው ብለሃል። ሲቀጥል ደግሞ የአንተ አራት መቶ ሺህ ሰብስክራይ ባለህ ደግሞ የአንተ ደግሞ ፍቅርና እንግዲህ፣ እልልቷ ሩታ ያከብሩልሃል ብዬ ተስፋ አርጋለሁ ማለት ነው። አሰላሙ ሪኮ ራህመቱላ ወበረኪት ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት በሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሰሞኑ ዘና ፈታ ሊጀመር ነው ማለት ነው። በጣም ደባብሮን ነበር። እውነት ለመናገር አልደበራችሁም? እንደ ዩቲዩቡ ጸጥ ጸጥ ብሎ ነበረ። እንግዲህ ዛሬ ወይም ነጌ ከነጌ ወዳ ምናምን በቃ ሽር ሽር ነው ያዙኝ ልቀቁኝ፣ ሰርግ አለብኝ። ምን ላሰፋ ፉስታን፣ ጥቁር ይሻለኛል፣ ነጭ ይሻለኛል፣ ቀይ ይሻለኛል እየተባለ ነው ማለት ነው። ካሁኑም እንግዲህ እያንዳንድሽ ወገብሽን የሰሪ ስድብም የምትሳደቢ ቪዲዮም የምትሰሪ እናም ደግሞ አዝናቂም የሆንሽ ማለት ነው። አንድሽ ካሁኑ ማለት ነው ነጠላ ጫማ የምትለብሽ የነበረሽ ሁልሽም ሽፍን ጫማ ለብሰሽ ገጥ ብለሽ ጠብቂያቸው ማለት ነው እየተመታሽ የተመታሽ ሌይላ፣ ከምሬ ነው የምላችሁ፣ ብጥብጥ ሊጀመር ነው ማለት ነው። እኔ አይደለው እንግዲህ ፏድ ነው ያለው። በነገረችን ላይ ትላንትና ቪዲዮ ላይ ያው እኔ ማለት ነው በሳይለንት ነው ያለቀው፣ ስራ ላይ ነበርኩ እና ምን እንደተፈጠረ ደግሞ ንገሩኝ ማለት ነው። ቲክቶክ ላይ ነው ያየሁት እኔ ለእኔ ደግሞ በኮሜንት ላይ ልኝ በኮሜንት ላይ አስቀምጡልኝ ትናንትና በፍቅር ቤት ምን እንደተፈጠረ ማለት ነው። እኔ ምንም ነገር አልሰማው እውነት ለመናገር ማለት ነው፣ ቪዲዮ ከፍቼ በሳይለንት ነው ያለቀው ማለት ነው። እና በውስጥ መስመር ድራማ እየሰሩብን ነው ወይ ታዳስ? ድሮስ ድራማ አልነበረ እውነተኛ ነገር ነበረ። እኔ ከአሁን ወዲህ ካፌ አንድች ነገር ቢወጣ እውነቴ ነው ላቸው። ምክንያቱም ስላየው ምንም ነገር መናገር አልችልም ማለት ነው። አፌ በዳቦና በሻሂ ብያጣለሁ። ከአሁኑም ማለት ቆጠብ ብያለሁ። እናንተም ቆጠብ በሉ ማለት ነው። ነግሬያቸዋለሁ ሴጣን እንዳያሳሰታቸው ነ አንዳንዴ እኮ ጨዋ ጨዋ ራሱ ሆናለሁ ብትሉ ሴጣን ያሳስቷቸዋል። ያንን ሴጣን ቤታችሁ እንዳይገባ ደጃችሁ እንዳይደርስ ተጠንቀቁ ከአሁኑ ማለት ነው። የመጀመሪያ ቪዲዮን ይሰርቻለሁ። ቀጣይ ደግሞ ሌላ ዩቱበር ይሰራላችኋል ማለት ነው። እንግዲህ የአብርሽን ቤት ውሸት ነው ወይ የተባለ መቼስ እውነት ነበረ እንዴ? ሲቀጥል የትላንትናውን ቤት ውሸት ነው፣ እኔ ቤቱን አላየሁትም በነገራችን ላይ ማለት ነው። እያንዳንዳችሁ ማስታወቂያ እየሰራችሁ እዚህ በመዳም ሸቃሊት እንዳትጫወቱ፣ በመዳም ቅመም ማለት ነው። እንኑርበት ስነስርዓት ይኖራችሁ፣ ግን ስሩ በደንብ አድርጋችሁ ማለት ነው። ሸቅሉ፣ ተለወጡ። ፏድም ወደ መቶኬ ይግባ። ፏድ በጣም ቆይተዋል፣ በዛ ሰሞን፣ በዛ ጊዜ እሱ አልደረሰው ማለት ነው። ደግሞ ሲቀጥል ፏድ በደንብ ስራ። እውነት እኔ ፏድ በጣም ነው የሚያሳዝነኝ። መተወን አይችልም፣ መናገር አይችልም፣ በደንብ አይሰራም። እቤትህ ቀን በቀን ደቀቅሺ እንደውም የምትከሳሰው ማለት ነው። ከዚህ በፊት እኔ ብዙ አልደረሰኝም ነበር፣ አሁን የኔ ተራ ነው እያልክ እንግዲህ ጉዞ ወደ መቶኬ ግባ፣ ነግሬሃለሁ። ምክር ለእናንተ ነው። እኔ ያልነገረችኝ ምናት፣ ነግሬሃለሁ። ተጠንቀቅ፣ እነ ሁላችሁም ስሩ፣ ተለወጡ። ከዛም ደግሞ ዳኒ ይቀጥላል። ዳኒ ደግሞ ከጽጌ ጋር ፏፈንተሽ ይላል። ሜሪ በጥፊ እያንዳንዱን ታጭላዋለች። አቤት ጥፊ! እያንዳንድሽ ሽ ቤትሽን ባዚ እየተቀባሽ እንዳይለኝ እሺ። ሜሪ ሜሪ እናት ይዛ ተረቅጣቸዋለች ማለት ነው። እና በነገራችን ላይ ሜሪ አንድ ነገር ላስጠንቅቃት እውነት በዚህ ቪዲዮ ማለት ነው። ሩታን ጫፏን ብትነጋር ብትነጊያት ጎሮሮች ላይ ደው ብጨፈልቅሽ ማለት ነው። እነግርሻለሁ፣ ተጠንቀቂ ትላንትና ራሷ አናደሸችኝ። ልጇን ስለ ቧጥ ጨርሻት ማለት ነው። እና ቤተሰብ ለማንኛውም ሳቅ አበዛውኝ ጨዋታ አበዛውኝ። ግን ተጠንቀቁ፣ እውነት ከምሬ ነው። ውላችሁ ማለት ነው። እና የነበረን ቆይታ ይህን ምስል ነበር። በቀጣይ በአሪፍ ነገር ተመልሰን እስከመነገናኝ፣ ሰላም ዋሉልኝ። ያማረ ደስ የሚል ቀን